ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ሰዎች እንዴት ናችሁ? ወይ ሰላም ናችሁ? ያለው እግዚአብሔር ይመስገን፣ ሰላም ደህና። ከእኔ የበዛ ሰላም ከእናንተም፣ ሰላማችሁ በዚህ ትብርዙ። ዛሬ እንግዲህ ከስድስት አመት ቆይታ በኋላ እንጀራ ጋገራ እንደዚህ ያድርገን። ይኸውላችሁ እንግዲህ ያው እንጀራ እንጋግር አብረን፣ እኔ ጋር እንጀራ እንጋግር አብረን እንጋግር ቤተሰቦቼ። እንጀራ እንግዲህ ቪዲዮውን ደግሞ ላይክ ላይክ ላይክ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። አግሪ ቻናሊ ይሄ ለሶስተኛ ሶስተኛ ጊዜ ነው የከፈኩት ተዘግቶብኛል ማለት ነው። እየተዘጋቢ ነው። ስለዚህ ውዶችዬ፣ ይሄ ድጋፋችሁ አይለዩኝ፣ አበረታቱኝ፣ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ይላል አለውኝ። እስቲ እንግዲህ ከስደት መልስ እንዴት ነው ትዝ አድርጎች ነው? ይህን ይመስላል። እንግዲህ ያው ዛሬ ጾም ስለሆነ ነው እንጂ እዚህ ትኩሱ ላይ እንጀራ እዚህ ትኩሱ ላይ በርበሬ አድርጎ ይበላ ነበር። ግን ነው ዛሬ ያው ሰኔ ጾም ነው ማለት ነው እና እንግዲህ ያው በማዳም ኩሽና ቤት ግን ከማዳም ኩሽና አይወተን ደግሞ ወደ ኢትዮጵያ ደግሞ ጉዞአችን አድርገን ይኸው እንገኛለን በእንጀራ ጋገራ ላይ ማለት ነው። አበረን እንጋግር ወዶች ይሄ እና ደሞ ምን ልላችሁ ፈልኬ ነው። ኑ ቶሎ ኑ ኑ ኑ ስደታ ያላችሁ ይበቃቸዋል። ኑ ያላችሁ ይደወት ምሩ ቶሎ ሚዲያ ላይ እንደምናየው አይደለም ሀገራችን በእርግጥ አለ ጦርነት አለ ያው ሰላም የለም አለ የለም ማለት አይደለም። ነገር ግን ቢሆን ነገር ግን ደግሞ አህ ደራ ሳይር እንጀራ እያቸው እንጀራ አወጣው እና ወዶችዬ፣ አሁን እሱ ሚዲያ ላይ ሆነ ማለት ነው ብዙ ላይ ብዙ ጊዜ ኑሮ በጣም ውድ ነው። አራት ትምጡ እንደ እንዴት ነው የሚቻለው ኑሮ ምናምን ይባላል። ኖ አይደለም። ኑሮ ውድ ነው። ነገር ግን ቢሆንም ግን እንዴ ማለት ሚዲያ ላይ እንደምናየው አይደለም። ሚዲያ ላይ በጣም ነው የሚያካብዱት። እንዳትመጡ የመጡ ብትን ጠይቋቸው። እንደ እንዳትመጡ ኢትዮጵያ እኮ ኑሮ ውድ ነው፣ እንዴት ብላችሁ ነው ነው ምናምን ሀገር ሰላም አይደለም ምናምን ይላል። እንዴ አገር ቢሆንም እግዚአብሔር ይመስገን፣ ያው ሚዲያ ላይ ብዙ ተካከለ ምት በሚታየው በዚህ እንዲ ሆነ ዛሬ እንደዚህ ሆነ ምናምን የሚባል ነገር ግን እግዚአብሔር ይመስገን ሚዲያ ላይ እንደሚታየው አይደለም። አለ ጦርነት የለም ማለት አይደለም። አለ ነገር ግን ግን እግዚአብሔር ይመስገን ተመስገን ነው። እኔ እንግዲህ ያው መጥቼ ወደ እንጀራ ጋገራ ገብቻለሁ ማለት ነው ውዶች፣ እና ቤተሰቦች የምንላችሁ ፈልጌ ነው። ኑሮ ውድ ነው እያላቸው የኑሮ ውድነትን እየፈራቸው ብዙቶቻችን የማትመጡ የመንጣት የማትፈልጉ አላችሁ፣ ብዙዎቹ ማለት ነው። ኢቭን ከእኔ ጀምሮ እኔ እራሱ እዚያ ታለሁኝ። እንደ ኑሮ እኮ ውድ ነው። እዚያ እኮ እንጂ ማታደለሽ ምናምን እንልሻለን እዚህ ያሉት ማለት ነው። ግን ውሸት ነው። የእውነት ነው የምልሽ የሁለት መማራቸው በጣም በቃ ትለምጄዋለሽ አሁን አንዴ ከእንትን ካልሽው ትለምጄዋለሽ ምክንያቱም ማንኛውም ሰው እየኖረ እያለ እየኖረ ነዋ እዚህ ያሉት ታድራችሁ እዚያ ሁናችሁ ምናምን እላሉኛ አንዴ እስከ መቼ ድረስ እኛስ እንደው በማዳን ኩሽና ቤት እራሳችን ህይወት ያስፈልገናል ለሞድ እንፈልጋለን ትዳር አግብተን መውለድ ልጅ ማሳደግ በቃ አለ የለ እንደዚያ መሆን እንፈልጋለን ስለዚህ ብዙዎቻችሁ እየተሸወዳችሁ ነው ማለት ነው እኔም ያው እንግዲህ ለሰባት አመት ወይም ለሰባት አመት እንደዚህ ስጠይቃቸው እንጂ ያን ወጥቶ ሲያለብት እዚህ እንዴ አንቺማ ታድለሽ ምናምን ይብሽ ይላሉ። ግን እሱ ጋር ያለውን ስቃይ እና ችግር የሚረዳል የለም። ቤተሰብ ጀምሮ አይደለም ባዳ ማለት ነው። ቤተሰብ ጀምሮ ራሱ ማንም ያረዳላችሁ። ቤተሰብ ሁልጊዜ ብር እንድልኩላቸው ይፈልጋሉ። ስልክ ባወራቸው ጉትር የሚያወራቸው ሰነ ችግር ነው። ዛሬም አምሮ ተወዱ እንደዚህ እኮ ነው ምናምን ምናምን ይላሉ ማለት ነው። በተሰብ ራሱ ማለት ነው ምክንያቱም ብር ይፈልጋሉ አገንዘብ ይፈልጋሉ። ስለዚህ በተሰብ ራሱ የሚረዳቸው የለም ስላችሁ ነው እና ኑና ወደ ሀገራችሁ ትዳራችሁን ምሩ የራሳችሁ ህይወት ያስፈልጋቸዋል። እድሜ እንደሆነ እሯጥና ውዶች። ለሁለት አመት ለሁለት አመት ብለን ሂደን አስር አመት ስድስት ዓመት ሰባት ዓመት የምንቀመጠው ይቻል የምንቀመጣለን። ምክንያቱም ስንሄድ ግን ለሁለት ዓመት ብቻ ምናምን ብለን ነው የሚሄደው ማለት ነው። ስለዚህ እድሜ ሯጭ ነው፣ እድሜ ቁጭ ብሎ አይጠብቀንም። ብር እንደሆነ ብር ነው። በሰዓቱ ወደ ሀገራችሁ፣ ልጆቻችሁ፣ ትዳራችሁን ምሩ። የራሳችሁን የራሳችሁ ማሳለፍ አላችሁ ላይፋችሁ ማሳለፍ አለባችሁ። ወደ ሀገር ነው ቶሎ በተሰብ እንደሆነ ወይ ብታረጉላቸውም ወይ እነሱ አይለወጡ። በቃ ሁልጊዜ ብር እንድሰባቸው ይፈልጋሉ። ስለዚህ ሞኛት ሆኑ ሞኛት ሆኑ ኑተሮና የራሳችሁን ትዳር ምሩ፣ የራሳችሁን ህይወት ምሩ። ውዶች ወደ ሀገራችሁ ነው ምለው ነው እንደኔ ማለት ነው። ይፈራሉ ብዙዎቹ ይፈራሉ። ኑሮ ውድ ነው፣ አገር ሰላም አይደለም፣ ምናምን ምናምን። በጣም ይፈራሉ ታዲያ፣ እንዴት ብለን ነው እዚያ ሄደን የምንኖረው? ምናምን እያሉ በጣም ብዙዎቻችሁ ይፈራሉ ማለት ነው። ፍራቻ አለ፣ ነገር ግን መፍራት የለባችሁም። ሁሉም ይለመዳል። ያደግንበት ተወለድ ያደግንበት ሀገራችን ነው። ሀገርን የመሰለ የለም። ብር እንደሆነ ብር ነው። ብር በረችን ቋጥራ አርገንችን አርገን እያለ እዚያ በኋላ ጉልበታችን ያልቃል። እድሜ ይሄዳል። እዚህ መተን ደግሞ አራታችንን ህይወት አግብተን ምን ስንል በቃ በእድሜ ሳይሆን የስራ ጉዳት አለ። የዚያን ሰዓት ልጅ እንዲችላችሁ በጣም የምትሰጸጡ እንዲላችሁ እንዲላቸዋል ይሰማቸዋል። ጥሩ አይደለም። ስለዚህ በእድሜያችሁ ተጠቀሙበት ነው፣ ቶሎ ነው የምለው፣ እንደኔ እና ውዶች፣ ይህ ጉንፋን ግን አለች ጉንፋን በጣም ጉንፋን አለ፣ በጣም ከባድ ጉንፋን አለ። ወደ ውጪ የእውነት በጣም ከባድ ጉንፋን ነው ያለው ለመናገር ማለት ነው። ውፋኑ፣ ቅዝቃዜ አለ ግን ቢሆንም ደግሞ ይለመዳል። የማይለመድ ነገር የለም ይለመዳል። በተረፈ ነው።